ከኢትዮጵያ ከቦሌ ኢንተርናሽናል ኤርፖርት ወደ ቻይና ቤጂንግ አትሌቶቻችን ታሪክ ወደ ሰሩባት ከተማ እጓዛለሁ ማለት ነው። እንግዲህ ያው እንደምታውቁት የኤሌክትሪክ መኪኖች ላይ በስፋትና በጥልቀት እየሰራው እገኛለሁ። የቮልት ሞቢሊቲም እንግዲህ ይህንን ታሳቢ አድርጎ የኤሌክትሪክ መኪኖችን የተመረጡ ኤሌክትሪክ መኪኖችን፣ ለሀገራችን ተስማሚ የሆኑትን መኪኖች እየመረጠ ለተጠቃሚዎች መሸጥን ማስተላለፍን ጀምሯል። ከዚህ በተጨማሪ ደግሞ የሰርቪስ ወርክሾፕ ስለሚያስፈልግ የሰርቪስ ወርክሾፕም ለመክፈት ያው እንግዲህ ደፋ ቀና እያልን ነው ማለት ነው። እኔም እንግዲህ ደግሞ የኤሌክትሪክ መኪናዎችን ሰርቲፊኬት ያገኙባቸው ብዙ ትሬኒንጎች ነበሩ፣ ሰርቲፋይድ ሆንኩባቸው ትሬኒንጎች አሉ። እሱም በሌላ ቀን ቪዲዮ ላይ ለቅላችኋለሁ። ዛሬ ግን ከኢትዮጵያ ወደ ቻይና ቤጂንግ ማቀነው አትሌቶቻችን ታሪክ ወደ ሰሩባት ከተማ እኔም ደግሞ በኤሌክትሪክ መኪና ታሪክ ለመስራት ወደዛ እያቀናው ነው ማለት ነው። የመጀመሪያና ዋናው ጉዞ እንግዲህ የኤሌክትሪክ መኪኖችን በተለይ አዳዲስ ፊቸሮችን ያካተቱና አዳዲስ የባት ቴክኖሎጂ የሚጠቀሙ እንዲሁም ደግሞ አዳዲስ የባት ተርማን ማኔጅመንት ሲስተም እየተጠቀሙና እጅግ ኢንተሊጀንት የሆነ የኮንትሮል ሲስተም የሚጠቀሙ የኤሌክትሪክ መኪኖችን እየተመረቱ ነው። ስለዚህ ስለ እነሱ ስልጠና ተጨማሪ ስልጠና ለመውሰድ ነው። ተጨማሪ ስልጠና ከሰራም በኋላ ተጨማሪ ስልጠና ከወሰድም በኋላ በሀገራችን በኢትዮጵያ እንግዲህ ሁሉን መኪኖችን ሰርቪስ ወይም ሜንቴን ለማድረግ እንችላለን ማለት ነው። ስለዚህ ተጨማሪ ስልጠና ለመውሰድ ነው የሚሄደው ማለት ነው። እጅግ ትልቅና ኢንተርናሽናል የሆነ የኤሌክትሪክ መኪና የኢቪ ትሬኒንግ ተቋም ነው ወደዛ ቀን አለው ማለት ነው። ይህም እንግዲህ ካምፓኒዎች ከካምፓኒዎች ጋር ባለን ሪሌሽን የተገኘ እድል ነው ማለት ነው። ካምፓኒዎች ናቸው ለወራት ቆይቼ ትሬኒንጉን ወስጄ እንድመለስ ያመቻቹልኝ ማለት ነው። እሱን በቪዲዮ ላይ እንግዲህ በደንብ ግልጽ አድርጌ ወደፊት ማቀርብላቸው ይሆናል። እናንተ ፎሎ አድርጋችሁ ተከተሉኝ። ከዛ በተጨማሪ ደግሞ ሌላኛው የኤሌክትሪክ መኪና አምራች ድርጅቶችን ለመጎብኘት ነው። ሁሉም የኤሌክትሪክ መኪና አምራች ድርጅቶች በተለይኛ ሀገር ላይ የገቡትንም ያልገቡትንም የትኞቹ መኪናዎች ይሻላሉ የሚሉን ነገር ለማየት የማኒፋክቸረሮቹን ካምፓኒ ምንጎበኝ ይሆናል ማለት ነው። ይህንንም አብሬ የማሳጋቸው ይሆናል። ስለዚህ የቲክቶክ አካውንቱን ፎሎ በማድረግ ስለ ኤሌክትሪክ መኪና ማወቅና የኤሌክትሪክ መኪና ያላችሁ ተጠቃሚዎች በሙሉ እንድትከታተሉኝና ና ፎሎ አድርጋችሁ ቤተሰብ እንድትሆኑ ከወዲሁ ጋብዛለሁ ማለት ነው። ስለዚህ ቻይና ቤጂንግ እገኛለሁ። ስለዚህ ሌሎችን አዳዲስ ነገሮችን ደግሞ በዚሁ የቲክቶክ አካውንት ላይ የምለቅላችሁና ማሳወቃችሁ ይሆናል። አመሰግናለሁ።